የዛሬው የጠቅላይ ሚኒስትር ዶክተር አብይ አህመድ እና የሲንጋፖሩ ጠቅላይ ሚኒስትር ሎንሶ ወንግ ቆይታ ከሌላ ጊዜው ለየት ያለ ነው። የወግ አይነት ቆይታ በንግግሮች መካከል የሚደረጉ የልምድ ልውውጦች አይነት ሂደት የነበረው ነው። ከፍተኛ የመንግስት የስራ ኃላፊዎች የተገኙበት በርካታ ታዳሚያን በነበሩበት መድረክ ሲንጋፖር ጠንካራ የሆነ ሀገረ መንግስት በመገንባት ጠንካራ የሆነ የኢኮኖሚና የፋይናንስ እንዲሁም የንግድ ስርዓት በመገንባት ረገድ ያለፈችባቸው ሂደቶች ምን ይመስላሉ፣ ለኢትዮጵያ ልታካፍለው የምትችለው ልምድ ምንድን ነው በሚል የተነሱ ጥያቄዎች ላይ ነው ሀሳቦችን ያነሱት የሲንጋፖር ጠቅላይ ሚኒስትር። እንዲሁም ደግሞ ከታዳሚያንም ጥያቄዎች እንደዚሁ ከመንግስት የከፍተኛ የስራ ኃላፊዎች ጉዳይ ላይ ሊብራራ ቢገባ ወይም ደግሞ ሲንጋፖር ለኢትዮጵያ ምን የተሻለ ልምድ ልትሰጥ ትችላለች የሚሉ ሀሳቦች ላይ እንደዚሁ የተደረጉ ጥያቄዎች እና ከጠቅላይ ሚኒስትሩም የተደረጉ ምላሾች ነበሩ ማለት ነው። እንግዲህ የጠቅላይ ሚኒስትር የሲንጋፖር ጠቅላይ ሚኒስትር ሎሬንሶ ዎንግ ለይፋዊ የስራ ጉብኝት እያደረጉ እንደሆነ ይታወቃል። በኢትዮጵያ በአዲስ አበባ በርካታ እንግዲህ የክብር አቀባበል የተደረገላቸው ከዛም ባለፈ ደግሞ የአበባ ጉንጉን የሚያኖሩበትን ምስልም እንዲሁ ተከታትለዋል ተመልካቾች። አሁን ደግሞ ከመሸ በዚህ በአዲስ ኢንተርናሽናል ኮንቬንሽን ይህንን ልምድ አካፍለዋል። በተለይም ሀገረ መንግስት ግንባታ ላይ እንደሚታወቀው ሲንጋፖር ጠንካራ የሆነ ሀገረ መንግስት የገነባች የተለያዩ ልዩነቶች የተለያዩ በእምነት በብሔር በማንነት በአስተሳሰብ ልዩነቶች ቢኖሩም ጠንካራ የሆነ ሀገረ መንግስት መገንባት የቻለች ያንን ሀገረ መንግስት ግንባታ ደግሞ በኢኮኖሚው በፋይናንሱ ትልቅ ኢኮኖሚ በመገንባት ረገድ የምትታወቅ ሀገር ጭምርናት እና ይህ እንዴት ሊመጣ ቻለ የሚሉ ሀሳቦች ላይ በተለይም ሶስት ነገሮችን አንስተዋል። የመጀመሪያው የልዩነቶችም ቢኖሩ እነዛን ልዩነቶች ወደ አንድነት ለማምጣት ወይም ደግሞ ልዩነቶቹ ባሉበት ሆኖ ነገር ግን አንድ ሀገር ላይ አንድ ሲንጋፖር ላይ በመስማማት የእምነት የማንነት ጉዳዮች፣ የጾታ ጉዳዮች ከግምት ተወስደው ነገር ግን አንድ ሀገር መገንባት ላይ ትኩረት በማድረግ ሀገረ መንግስቱን ሲንጋፖራውያን የሀገርነት የማንነት የብሔራዊነት ስሜታቸው እንዲዳብር መስራት ዋነኛ መሆኑ እና እዛ ላይ የተሰራው ስራ ለቀጣይ ለሄዱበት ርቀት እስካሁን ለመጡባቸው ምክንያት ስለመሆኑ አንስተዋል። ስለዚህ አንድ ሀገረ መንግስት ላይ በኢትዮጵያዊነት ልክ እዚህ ኢትዮጵያ ላይ የተሰራ እንዳለው አንድ ሀገረ መንግስት መገንባት የወልትርክት ርክት መስራት፣ ህብረ ብሔራዊነትን ማዳበር ላይ ልክ እንደዛ ሁሉ ሲንጋፖር ላይ መሰራቱን ና ያ የሲንጋፖር ሂደት ደግሞ ለተሻለ ኢኮኖሚ ፋይዳ እንዳመጣ አንስተዋል። ከዛ ባሻገር ችግሮች እንደነበሩ ሲንጋፖር አልጋ ባልጋ የሆኑ ሂደቶች እንዳልነበሩ አጠቅሷል። እነዚህን ችግሮች ማለፍ መቻል ከነዚ እነዛ ችግሮች ደግሞ ልምዶችን ወስዶ እና እንደ እድል ተጠቅመው የተሻለ ነገር መገንባት ላይ ትኩረት በማድረግ መሰራቱን ተናግረዋል። የዜጎችን እምነት ማዳበር ና በአሰራር ና በስርአት እንዲሁም በህግ ጋት ላይ ትኩረት ያደረጉ ሂደቶችን መራመድ ደግሞ ጠንካራ የሆነ ሀገረ መንግስት ያላትን ሲንጋፖር ለመገንባት ምክንያት ሆኗል ሲሉ ነው ያነሱት። እንግዲህ የፌዴራል ጠቅላይ ሚኒስትር ዶክተር አብይ አህመድንም እንደዚሁ የሲንጋፖሩ ጠቅላይ ሚኒስትር ጥያቄዎችን አንስተውላቸዋል። በተወሰነ መልኩ ጠቅላይ ሚኒስትር አብይ አህመድ የመደመር ትኩረት ባደረገ ፍልስፍና ላይ ኢትዮጵያ እየተመራች ስለመሆኗ አንስተዋል የኦርቶዶክስን የመገንባት የትብብር ሞዴልን በመከተል የግሉና የመንግስት ዘርፎች በጋራና በትብብር የሚሰሩባቸው ጉዳዮች ላይ ትኩረት በማድረግ ዜጎችን ማዕከል ያደረገ ስራ በመስራት ለተሻለ ሀገረ መንግስት ግንባታ ትኩረት አድርጎ መንግስት እየሰራ ስለመሆኑ አንስተዋል ከሀገራቱ ጋር ያሉ ግንኙነቶችም የተሻለ ከሲንጋፖር ጋር በወንድማማችነት ላይ ትኩረት ብሔራዊ ጥቅምን ባስጠበቀ መልኩ ትኩረት ያደረገ ግንኙነት መመስረት ላይ እንደዚሁ አብረው ለመስራት ፍላጎት እንዳላቸው ጠቅሰዋል ማለት ነው ስለዚህ የነበራቸው ቆይታ በተለይ ከሁለቱ ጠቅላይ ሚኒስትሮች ወጋቸው በተለያዩ ሀሳቦች ላይ ያጠነጠነ ነበረ። የሲንጋፖሩ ጠቅላይ ሚኒስትር በተለይም ከእስኪል ወይም ደግሞ ከክህሎት ልማት ጋር በተገናኘ የተነሳላቸውን ጥያቄዎች እንደዚሁ የመለሱባቸው ሂደቶች አሉ ማለት ነው። እንግዲህ ሲንጋፖር ከኢትዮጵያ ጋር ያላት የዲፕሎማሲ ግንኙነት ከጊዜ ወደ ጊዜ እያደገ የመጣ ነው። ይፋ የስራ ጉብኝትም እያደረጉ ነው የሚገኙት። በቀጣይ የካርበን ንግድ ብድር ላይ እንዲሁም ደግሞ ከክህሎት ልማት ጋር በተገናኘ ሀገራቱ ስምምነት ፈጽሟል። የክህሎት ልማት ሲንጋፖር በአፍሪካ በአጋርነት የክህሎት ልማት ላይ ለመስራት የሚያስችሉ ስራዎችን እያከናወነች ነው። በትምህርት በስኮላርሽፕ በመስጠት ሂደቶች ውስጥ ማለት ነው። ስለዚህ እነዚህን በሂደት እንደሚከወኑ የተጠቀሰበትና ቆንጆ የነበረ ምሽት ነው ማለት ነው አንተነህ ሮዛ መኮንን ከኮንቨን